ብዙ ሰዎችን ደግሞ በአምሳሉ ሰራ። ሰዎች ኃጢአትንና አመፅን መርጠዋል። ስለዚህም ዓለም ቅጥር ውጪ ወደ አመፅና ሞት ተሸጋገረ። ይህ ሁሉ ወደ አመፅ በማምራቱ ህዝቡ በባቢሎን ተበተነ። ስለዚህ ትልቁ ጥያቄ የእርሱ የሆነችውን ዓለም ለመታደግና ለማዳን እግዚአብሔር ምን ያደርግ ይሆን የሚል ነው። እንግዲህ በባቢሎን በነበረው መበታተን ጸሐፊው የአንድ ቤተሰብ የዘረ ሐረግ ዘርዝሯል። ይህም ከጊዜ በኋላ አብራም ወደ ተባለው ሰው በአስራ ሁለት መጀመሪያ ላይ እግዚአብሔር ለአብርሃም የሰጠው ተስፋ በታሪክ ውስጥ አዲስ እንቅስቃሴ ያስጀምራል። እግዚአብሔር አብርሃምን አንድ ቀን የእርሱ እንደሚሆን ወደሚነግረው ከነአን ቤቱን ትቶ እንዲሄድ ይጠራዋል። እግዚአብሔር በዚያ ምድር አብርሃምን ታላቅ ህዝብ እንደሚያደርገው፣ ስሙም ታላቅ እንደሚሆንና እንደሚባርከው የተስፋ ቃል ይሰጠዋል። እነዚህ የተስፋ ቃላት ቀደም ካሉት የመጽሐፍ ክፍሎች ጋር ተያያዥነት አላቸው። ባቢሎን ለራሷ ስም ለመትከል በእብሪት ተነሳስታ ነበር ነገር ግን ያ ድርጊት መልካም ፍጻሜ አልነበረው። ነገር ግን እግዚአብሔር በቸርነቱ ለዚህ ስም ለሌለው ለአብርሃም ታላቅ ስም ሊሰጠው ተነሳ። እግዚአብሔር ለአብርሃም ያዘጋጀው በረከት እግዚአብሔር ለሰው ልጅ የሰጠውን የመጀመሪያ በረከት ያሳስበናል። ስለዚህ ጥያቄው እግዚአብሔር አብርሃምንና ቤተሰቡን የሚባርከው ለምንድን ነው የሚል ነው። የእግዚአብሔር የተስፋ ቃል የመጨረሻው መስመር ይህን ግልጽ ያደርጋል። በምድር የሚኖሩ ህዝቦች ሁሉ በአንተ አማካይነት የእግዚአብሔርን በረከት እንዲያገኙ። አሁን ይህ ሀሳብ ሙሉውን የመጽሐፍ ቅዱስ ታሪክ ለመረዳት ቁልፍ ነው። የእግዚአብሔር እቅድ አመፀኛውን ዓለም በአብርሃም ቤተሰብ በኩል መታደግና መባረክ ነው። እናም በዚህ ምክንያት ነው የቀረው የብልኪዳን ታሪክ በመጨረሻ የእስራኤል ህዝብ ተብሎ በሚጠራው በዚህ አንድ ቤተሰብ ላይ የሚያተኩረው። ለዚህም ነው እስራኤል በኋላ በሲና ተራራ የካህናት መንግስት ተብሎ የሚጠራው እግዚአብሔር እርሱ ምን እንደሚመስል ለሌሎች ህዝቦች ለማሳየት እነሱን ሊጠቀምባቸው ይፈልጋል። እና በመጨረሻም ይህ የተስፋው ፍጻሜ በእስራኤል መሲሐዊ ንጉሥ በኩል እንደሚመጣ በሚናገሩ በኋለኞቹ የመጽሐፍ ቅዱስ ነቢያትና ገጣሚዎች የተነገረው የተስፋ ቃል ነው። የመሲሁም ግዛት ለሁሉም ህዝቦች ፍትህንና ሰላምን ያመጣል። አሁን ታሪኩ ባለበት በዚህ ደረጃ ይህ ሁሉ ገና ግልጽ አይደለም። ማንበባችሁን የቀጠላችሁ ታሪኩ እንዴት እየዳበረ እንደመሄድ መከታተል ይኖርባችኋል። የተቀረው የመጽሐፉ ክፍል የሚያተኩረው በአብርሃምና በቤተሰቡ ላይ ነው። መጀመሪያ አብርሃም ራሱ፣ ቀጥሎ ልጁ ይስሐቅ እና ልጁ ያዕቆብ፣ ከዚያም አስራ ሁለቱ የያዕቆብ ልጆች እና የእያንዳንዱ ትውልድ ታሪኮች በሁለቱ ዋና ዋና ጭብጦች የተዋሃዱ ናቸው። መጀመሪያ እያንዳንዱ የአብርሃም ቤተሰብ ትውልድ በተደጋጋሚ ውድቀት ይታይበታል። ሕይወታቸውን የሚያበላሹና የእግዚአብሔርን የተስፋ ቃል አደጋ ላይ የሚጥሉ መጥፎ ውሳኔዎችን ማድረግ ቀጥለዋል። ይሁን እንጂ እግዚአብሔር ለነሱ ታማኝ ሆኖ ቆየ። ከውድቀታቸው ባሻገር ከራሳቸው እየታደጋቸውና እንደሚባርካቸውና በእነሱ በኩል ህዝቦችን እንደሚባርክ የሰጣቸውን የተስፋ ቃል እንደገና እያጸና ቀጠለ። ስለዚህ የአብርሃም ታሪኮች እግዚአብሔር ለአብርሃም ሰፊ ቤተሰብ እንደሚሰጥ ቃል ገብቷል። ነገር ግን ሌሎች ሰዎች በሚስቱ ስለተማረኩ ለህይወቱ የፈራባቸው ሁለት የተለያዩ ጊዜያት ነበሩ። በዚህ ምክንያት የእርሱ አባል መሆኑን እንኳን ካደ። ይህ ደግሞ እንደሚጠበቀው ወደ ተለያዩ ችግሮች አመራ። ይህ ብቻ አይደለም። አብርሃምና ሚስቱ ሳራ ልጅ መውለድ አይችሉ። ስለዚህ ሳራ አብርሃም ከአገልጋዮቻቸው መካከል ከአንዲቱ ጋር እንዲተኛ አመቻቸችለት። ይህ ደግሞ በራሱ ሌሎች ችግሮችን በቤተሰቡ መካከል ፈጠረ። ነገር ግን በእያንዳንዱ ጊዜ እግዚአብሔር አብርሃምን ያስመልጠዋል። በምዕራፍ አስራ አምስትና አስራ ሰባት እግዚአብሔር እንደውም ለአብርሃም የሰጠውን ተስፋ ቃል ኪዳን በሚባል ስምምነት መደበኛ ያደርገዋል። ይህ በአይነቱ ልዩ የሆነ ክስተት ነው። የሌሊት ከዋክብትን እንዲመለከትና እንዲቆጥራቸው እግዚአብሔር አብርሃምን ይጋብዘውና ቤተሰብህ የሚበዛው እንዲህ ነው ይለዋል። እናም ምንም እድሎች ባይኖሩም ልጆች አለመውለዳቸውና በጊዜው የሚወለዱበት ምንም ሁኔታ አለመኖሩ ሳያግደው አብርሃም ወደ ሰማይ አሻቅቦ ተመለከተና የእግዚአብሔርን ተስፋ ቃል እንዲሁ አመነ። ከዚያም እግዚአብሔር የእርሱ በረከት ለመላው ዓለም ይደርስ ዘንድ አብርሃም የብዙ ሕዝቦች አባት እንደሚሆን ተስፋ በመስጠት ከእርሱ ጋር በሚገባው ቃል ኪዳን ምላሽ ሰጠ። እግዚአብሔር አብርሃም የቃል ኪዳኑ በሚሆን ምልክት ቤተሰቡን እንዲለይ ይጠይቀዋል። ይህም በቤተሰብ ውስጥ የሚገኙ የሁሉ ወንዶች መገረዝ ነው። የቤተሰባቸው ፍሬያማነት የእግዚአብሔር ስጦታ መሆኑን የሚያስታውስ ምልክት ነው። ከዚያም በመጨረሻ አብርሃም ብዙ ልጆችን ወልዶ ዕድሜ ጠግቦ ይሞታል። አሁን የያዕቆብ ታሪኮች እነዚህን ጭብጦች ይበልጥ በሚያስደንቅ ሁኔታ ያሳያሉ። ከተወለደበት ጊዜ ጀምሮ ያዕቆብ የኖረው ለስሙ ትርጉም በሚሰጥ መልኩ ነበር። ስሙም አታላይ ማለት ነው። ወንድሙን ኤሳውን በማታለል ውርሱንና በረከቱን ይነጥቀዋል። ይህን ያደረገው ዓይኑ ስውር የነበረውን ሽማግሌ አባቱን በማታለል ነበር። ከዚያም ኮበለለ። በመቀጠል አራት ሚስቶችን አገባ። ይሁን እንጂ ይወዳት የነበረው ራሄል የተባለችውን ሚስቱን ብቻ ነበር። ይህ ታዲያ በቤተሰቡ መካከል የተለያዩ ፉክክሮች እንዲኖሩ አደረገ። የያዕቆብን ትህትና የሚያስተምረው ብቸኛው ነገር በአጎቱ በላባን መታለል ነው። ይህ ሰው ከህይወቱ ዓመታትን በመስረቅ አታለለው። በመጨረሻ ሁኔታው ተገለበጠ። እንግዲህ ወደ አገሩ የተመለሰው ትሁት የሆነ ያዕቆብ ነው እና በጣም በሚገርም ታሪክ ያዕቆብ እግዚአብሔር እንዲባርከው አጥብቆ በመጠየቅ እግዚአብሔርን ወደ መታገል ደረሰ። አንዳንድ ነገሮች ጨርሶ አይቀየሩም አይደል? ይሁንና እግዚአብሔር የያዕቆብን ቁርጠኝነት አክብሮ ለአብርሃም የሰጠውን በረከት ወደ እርሱ አስተላለፈ። ከዚያም የያዕቆብን ስም እስራኤል በሚል በአዲስ ስም ይቀይረዋል። ትርጉሙ ከእግዚአብሔር ጋር የታገለ ማለት ነው። ይህ የያዕቆብ ልጆች ታሪክ ሁሉም ጭብጦች ወደፊት የሚመጡበት የመጽሐፉ የመጨረሻ ክፍል ነው። ያዕቆብ ከመጨረሻው ልጁ በፊት ያለውን ዮሴፍን ከሌሎቹ ልጆቹ አብልጦ ስለሚወደው ልዩ ጃኬት ሰጠው። የያዕቆብ የመጀመሪያዎቹ አስር ልጆች ዮሴፍን መጥላት ጀመሩ። በመሆኑም አፍነው በመውሰድ ሊገሉት ፈለጉ። ነገር ግን ሀሳባቸውን ቀይሩና ወደ ወህኒ ወደሚጣልበት ግብፅ ባሪያ እንዲሆን ለሰዎች ሸጡ። የቤተሰብ ውድቀት ማለት ይሄ ነው። ነገር ግን እግዚአብሔር ከዮሴፍ ጋር ስለነበር ዮሴፍ ከእስር የሚፈታበትን መንገድ አዘጋጀ። ከዚያም ፈርዖን በመላው ግብፅ ላይ ሁለተኛው አዛዥ አድርጎ ዮሴፍን ሾመ። ዮሴፍም የግብፅን ሕዝብ ከረሃብ አዳነ። ወንድሞቹንና ቤተሰቡንም በረሃብ ከመሞት አዳናቸው። አሁንም እንደገና ለአብርሃም ቤተሰብ ሞኝነትና ኃጢአት የእግዚአብሔር ምላሽ ታማኝነት ነው። እግዚአብሔር የዮሴፍን ወንድሞች ክፋት ወደ ህይወት ወደሚድንበት ሁኔታ ይለውጠዋል። ወደ መጽሐፉ መጨረሻ አካባቢ ዮሴፍ በእርግጥም የሚናገረው ይህን ነው። ለወንድሞቹ እንዲህ አላቸው፣ እናንተ ክፉ አስባችሁ ይህን አደረጋችሁ፣ እግዚአብሔር ግን የብዙዎችን ህይወት ለማዳን ለበጎ ነገር አዋለው። እንግዲህ እነዚህ ቃሎች በስልታዊ ሁኔታ የመጽሐፉ መጨረሻ ላይ የተቀመጡት የዮሴፍንና የወንድሞቹን ታሪክ ብቻ ሳይሆን መላው መጽሐፉን ለማጠቃለል ነው። ከዘፍጥረት ሶስት ጀምሮ ሰዎች በተደጋጋሚ ራስ ወዳድነትና ክፋትን የተሞሉ ተግባራት ያደርጋሉ። ነገር ግን እግዚአብሔር የእርሱ የሆነውን ዓለም ለራሱ ብቻ አይተው፣ ምንም እንኳ ሰዎች ውድቀቶች ቢኖርባቸው እርሱ ሰዎችን ለመባረክ ታማኝነቱንና ቁርጠኝነቱን እንደጠበቀ ነው። ይህንን በተለይም ስለ ሴቲቱ ዘር የተነገረው ሚስጥራዊ የተስፋ ቃል በመላው መጽሐፍ ውስጥ እንዴት እየዳበረ እንደቀረበ ማየት ትችላላችሁ። ዘፍጥረት ሶስትን አስታውስ። እግዚአብሔር የቆሰለ ድል አድራጊ መጥቶ እባቡን እንደሚደመስስና ክፋትን ከምንጩ እንደሚያሸንፍ ቃል ገብቷል። ከዚያም ደራሲው ይህንን የተስፋ ቃል በቀጥታ ከአብርሃም ዘር ጋር ያገናኘዋል። ይህ እግዚአብሔር በረከቱን ለአሕዛብ የሚያመጣበት መንገድ አካል ነው። ከአብርሃም ይነሳና ይህ የተስፋ ቃል የያዕቆብ አራተኛ ልጅ ከሆነው ከይሁዳ ጋር ይያያዛል። እንደዚህ ነው በምዕራፍ 49 በሚገኝ እጅግ አስፈላጊ በሆነ ግጥም ላይ እንደምናገኘው እድሜው የገፋው ያዕቆብ ሞትን በሚጠባበቅበት አልጋ ላይ ነው። አስራ ሁለቱን ልጆቹን መባረክ ፈለገ። የይሁዳ ተራ በደረሰ ጊዜ ይሁዳ የእስራኤል የነገሥታት ነገድ እንደሚሆንና አንድ ቀን ደግሞ አሕዛብ ሁሉ ለእርሱ እንዲታዘዙ የሚያደርግ እንዲሁም እግዚአብሔር የአትክልቱን ስፍራ በረከት ለመላ ዓለሙ ለመመለስ የሰጠውን ተስፋ የሚፈጽም አንድ ንጉሥ እንደሚመጣ ያዕቆብ ትንቢት ተናገረ። ከዚህ በኋላ ያዕቆብ ይሞታል፣ ቆይቶ ዮሴፍም ይሞታል። እየበዛ ያለውን ቤተሰብ በግብፅ ይቀራል። እንግዲህ የዘፍጥረት መጽሐፍ የሚያበቃው እነዚህ ሁሉ የወደፊት ተስፋዎችና የተስፋ ቃሎች ሳይዳብሩ እንደተንጠለጠሉ ነው። ይህ በመሆኑ ሁሉም ነገር እን እንዴት እንደሚሆን ለማየት ገጹን እንድትገልጡ ያስገድዳቸዋል። ለጊዜው የዘፍጥረት መጽሐፍ ይሆ